ታዲያስ አዲስ። በስልክ መስመራችን ላይ ኮማንደር ማርቆስ ታደሰን አግኝተናቸዋል። ለምን ይሆን እንግዲህ እሳቸው ይነግሩናል። ትናንትና ግን አንድ ነገር መነሻው አንድ ጉዳይ ተነስቶ ነበረ። በተለይ ወደ ገርጅ ወደዚህ ወደ ዩኒቲ አካባቢ የፖሊስ ልብስን የለበሱ ሰዎች ተያዙ ብሎናል። ግን ሁሉንም ከኮማንደር ብንሰማ ነው የሚሻለው። ሄሎ ኮማንደር አብሮ ይስጥልን እንደምን አሉ? አለን፣ ሁሉም ሰላም ነው ኮማንደር። ትላንትና እንግዲህ በተለያዩ የሶሻል ሚዲያ አማራጮች ሲነገር የነበረ ነገር ነበረ፣ ብዙዎችም ሲያነሱት ነበረ። ግን ከናንተ መስማቱ የበለጠ ይሻላል ብለን ነው ደርሶ ደውልናል። ምንድነው የተፈጠረው? ከሱ እንጀምር እስኪ? ያው የዘረፋ ወንጀል ነው የተፈጸመው። የዘረፋ ወንጀሉ መነሻ አቃቂ ቃሊቲ ክፍለ ከተማ ነው መነሻው መነሻው ወረዳ ሶስት አባ ሳሙኤል የሚባል ልዩ ቦታው ሶስት አርባ የሚባል ሰፈር አለ። እዛ አካባቢ ነው የተፈጸመው። እንግዲህ የግል ተበዳይ ረድኤት አህመድ ነው የምትባለው ግለሰቧ ከሱቅ ወጥታ ስምንት ሰዓት አካባቢ ሀምሳ ሜትር እና ስልሳ ሜትር ያህል እንኳን አልተጓዘችም፣ ወዲያው እነዚህ ግለሰቦች ይመጣሉ። በነገራችን ላይ በማህበራዊ ሚዲያ ላይ ሊገለጽ ይችላል። የፖሊስ ልብስ በትክክል የፖሊስ ልብስ ስለመሆኑ ፖሊስ ማረጋገጫ መስጠት መቻል አለበት። አንዳንድ ጊዜ ተመሳስለው የፖሊስ ልብስ አልባሳት የሚመስል ለብሰው ወደ ዘረፋ የሚወጡ ግለሰቦች ሊኖሩ እንደሚችሉ ሕብረተሰቡ መገንዘብ መቻል አለበት። እንግዲህ ሁላችሁ እንደምታውቁት ሕጋዊ የሆነው የፖሊስ ደንብ ልብስ የራሱ የሆነ ስታንዳርድ ያለው ነው። የራሱ ከለር ያለው ነው። ግን አበታትለው ደግሞ ለብሰው የሚወጡ ግለሰቦች ሊኖሩ እንደሚችሉም ታሳቢ መደረግ መቻል አለበት። በማህበራዊ ሚዲያው ላይ እንደሱ እየተባለ ሊገለጽ ይችላል። ግን በእናንተ ሚዲያና ሜይንስትሪም በሆኑት ሚዲያዎች ግን የፖሊስ ማረጋገጫነት መያዝ መቻል አለባቸው፣ ፖሊሱ በትክክል የፖሊስ ልብስ ነው ካለ የሚጠበቅብንና የሚጠበቅብንና በተለያዩ ማህበራዊ ሚዲያዎቹ ይሄ መታረም አለበት የሚል ሀሳብ አለን። በቅድሚያ ዞሮ ዞሮ ግለሰቦቹ የፖሊስ ደንብ ልብስ የሚመስል ነው የለበሱት። ግለሰቧ ይዟትና መኪናዋ ውስጥ ነው፣ የራሷ መኪና ነው። በነገራችን ላይ ኮድ ሁለት ኮድ ሁለት ቢ ሰማንያ ስምንት አምስት ዘጠና አምስት የሆነ ዲዛይር ተሽከርካሪ እሷ ነው ካስቆሟት። ያው ልብሱን ስላየች እሷ ትቆማለች። ከዛ በኋላ አንደኛው ይዟት ያስገባታል፣ አንደኛው ደግሞ ማሽከርከር ይጀምራል ማለት ነው። በዚህ ሂደት ውስጥ እያለች እዛው ውስጥ ላይ እንግዲህ የምርመራ መዝገቡ እንደሚያስረዳው አምስት መቶ ሺህ ብር ትራንስፈር እንድታደርግ ነው የጠየቋት። በወቅቱ እሷ አካውንቷ ውስጥ ያን ያህል ገንዘብ እንደሌለ ነው የምታስረዳቸው። በእጇ ግን ሰባት ሺ ስምንት መቶ ብር አካባቢ ጥሬ ገንዘብ ይዛለች። እሱን ይቀበሏታል። ሁለት ስልክም ይቀበሏታል። በዛ ሂደት ውስጥ እንግዲህ ይዘዋት አሁን ቅድም አንተ ወደገለጽከው ወደ አገርጂ ወይም ጃክሮስ አካባቢ ይዘዋት እየመጡ የትራፊክ መጨናነቁ ቀዝቀዝ ሲል ግለሰቧ ወይም የግል ተበዳይ ለማምለጥ ነው ጥረት የምታደርገው። በዛ ሂደቱ ውስጥ ትጎተታለች ማለት እነሱ ዝም ብለው እያሽከረከሩ ነው። በመዋላ ላይም በሩ ተከፍቶ እሷ ትወርቃለች። እሷ በምትወርቅ ሰዓት ላይ በቀጥታ እነዚህ ወንጀል ፈጻሚዎች የተፋጠጡት የአንድ ሳጅን ፋንታሁን አለምነህ የሚባል ትራፊክ ፖሊስ ጋ ነው። የቦሌ ክፍለ ከተማ ትራፊክ ቁጥጥር ሞተረኛ አባል ነው ያለ። ከሱ ጋ ነው የሚፋጠጡት። ሰት ላይ እንግዲህ የጉዞ አቅጣጫቸው ወደ ጃኮስ አካባቢ ስለሆነ በስነ ስርዓት ግለሰቦቹ እንዳልከው የፖሊስ የደንብ ልብስ የሚመስል ስለለበሱ ለማስቆም ያዛቸዋል፣ ትዛዝ ይሰጣል። ትእዛዙን ጥሰው ጭራሽ እንደውም መሪ አዙረው እሱን ለመግጨት ነበር ጥረት ያደረጉ ሞተረኛው ትራፊክ ፖሊሱን ማለት ነው። በዛ ሂደት ውስጥ ወደ ግራ መስመር ይገቡና በግራ መስመር አድርገው በህገወጡ መስመር ለማምለጥ ጥረት ያደርጉ፣ ግጭት ይፈጠራል። በዛ ሰዓት ላይ ሞተረኛው ሞተሩን አስነስቶ እየተከተላቸው ስለነበረ ከመኪናው ወጥተው በሚወጡ ሰዓት ላይ እሱም ሞተሩን አቁሞ በፍጥነት በሩጫ ነበር ሲከታተላቸው የነበረው። በነገራችን ላይ የሰራው ስራ ምንም እንኳን ስራው ቢሆንም በጣም የሚያስመሰግነው ስራ ትራፊክ ፖሊስ አባሉ። ዞሮ ዞሮ ግለሰቦቹ ተሯሩጠው አንደኛው የሆነ ምግብ ቤት ውስጥ ነው የሚገባው፣ አንደኛው ደግሞ የሆነ ሰው ቤት ውስጥ ይገባል። ፖሊሱም በአካባቢው ላይ ያለው ማህበረሰብ ትብብር ጠይቆ፣ እንግዲህ አንድ ግለሰብ ሁለት ሰዎችን ለመያዝ በጣም ነው የሚያስቸግረው። የብረ ትብብር ባይታከልም ልክ ነው ምናልባት ቢይዝ እንኳን አንዱን ነበር የሚይዘው ማለት ነው። ታ ግን የህብረተሰቡ ትብብር ታክሎበት ሁለቱም ተጠርጣሪዎች በቁጥጥር ስር አውሏቸዋል። አውሎም ለቦሌ ክፍለከተማ ፖሊስ መምሪያ አስረክቧቸዋል። አጠቃላይ ያለው ነገር ይሄ ነው። ዞሮ ዞሮ ቅድም ያልኩ ሌሎች ፈርዘር በምርመራ ሂደት የምናረጋግራቸውና ቀጥታ ለህብረተሰቡ ግልጽ የምናደርጋቸው ነገሮች እነሱ ነገሮች እንደተጠበቁ ሆነው ህብረተሰቡ ግን እንግዲህ ያው ጥንቃቄ ማድረግ። ኮማንደር እንደው የመጨረሻ ጥያቄ ይሄ አሁን ከፋቲክ ጋር የተያዘ ከፖሊስ ደንብ ጋር የተያዘ በየእንትኑ ተመሳሳይ ጫማዎች፣ ልብሶች ይሸጣሉ፣ የተለያዩ ግለሰቦች ይለብሳሉ። ይሄንን ጫማው አሁን ህጋዊ ፌዴራል ፖሊስ የሚያደርገው ጫማን የፋቲክ የሚለብሱ የህግ ባለሙያዎች የሚያደርጉትን ጫማ የተለያዩ ግለሰቦች ስታንዳርዱን የጠበቀ ዩኒፎርም አንደኛ ያኛውን ማን ነው ገበያው ላይ ሲሸጥ ወይ ገዢው ተመሳስሎ ሲለብስ ማን ነው የሚቆጣጠረው? አንዳንድ ሁለቱንም የመደበላለቅ ነገር አለ። በፊት ነው የማቀው፣ አንድ ፖሊስ አንድ አይነት ጫማ አንድ አይነት ልብስ። አሁን የተዝጎረጎረ ነው፣ ገበያ ላይ ታገኘዋለህ። ይሄ ፖሊሱ ያደረገውን ጫማ ሌላም ግለሰብ ያደርገዋል እና ዩኒፎርምን ፋቲክን የማክበርና ይሄን የመጠበቅ ጉዳይ እንዴት ነው? በትክክል ትክክለኛ እይታን የገለጽከው በአንድ ወቅት ላይ ከቁጥጥሮች በማድረግ እርምጃ መውሰድ እንጀምራለን። ለነገሩ ይሄን እርምጃችን እናጠናክረን እንቀጥላለን። የፖሊስ የደንብ ልብስ ለፖሊስ ብቻ እየተሰጠ ፖሊስ ብቻ ህጋዊ የሆነ ፖሊስ ብቻ ሊጠቀምበት የሚችል መታወቂያ ያለው ፖሊስ ሊጠቀምበት የሚችል ከሁሉም በላይ ደግሞ የከተማውንም የሀገርንም ሰላምና ደህንነት የማረጋገጥ ኃላፊነት የተሰጠው ሀይል ብቻ ለብሶ የተፈቀደ ህጋዊ ነው። ይህ በሚያደርጉት ላይ የተጠናከረ የሆነ እርምጃ እንወስዳለን። ለነገሩ እርምጃዎቹ እንዳልከው ቀጣይነት የላቸውም እንጂ እርምጃዎች እየተወሰዱ መጥተዋል። ዞሮ ዞሮ ግን በእንደዚህ አይነት ተመሳስለው የሚታዩ ልብሶችን ለብሶ የሚመጣ ግለሰብ ፖሊስ ይሁን አይሁን የሚለውን ነገር ለማረጋገጥ ህብረተሰቡ መታወቂያን የመጠየቅ ኃላፊነት አለበት። መብቱም ነው፣ መብቱ ነው፣ መጠየቅ ይችላል። መታወቂያችን ላይም አለ፣ ፖሊስ ህግን የማስከበር ስልጣን ተሰጥቶታል መታወቂያውን የማሳየት ግዴታ አለበት ነው የሚለው፣ ይላል። ፖሊሶቻችንም መታወቂያቸውን አሳዩ በሚባልበት ሰዓት ላይ ካለምንም እንደውም ሳይባሉም ጭምር ነው ማሳየት የሚጠበቅባቸው። ዞሮ ዞሮ የማያሳይም ከሆነ ፖሊስ ስለመሆነ ማረጋገጫ አሳየኝ ማለት ያው ከህብረተሰቡ የሚጠበቅ ነው የሚሆነው ከዛ ባሻገር ግን መተላለፍ የሚገባው ነገር ምንድን ነው? ጥንቃቄ መደረግ መቻል አለበት። አንድ ሁለተኛው ነገር የትራፊክ ፖሊስ አባሎቻችንም የወንጀል መከላከል ስራን መስራት እንደሚችሉ ህብረተሰቡ መገንዘብ አለበት። አንዳንድ ጊዜ የግንዛቤ ክፍተት አለ። ትራፊክ ስለሆነ ብቻ የትራፊክ እንቅስቃሴውን ካልሆነ በስተቀረ ወንጀለኞችን መያዝ እንደማይችል አይነት፣ ህገወጥን መከላከል እንደማይችል አይነት ተደርጎ ይታሰባል። ሁለተኛ የወንጀል መከላከል አባሎች ደግሞ የትራፊክ ፍሰቱን ማሳለጥ የማይችሉ አንዳንድ ትራፊክ ማለት አንዳንድ አሽከርካሪዎች እንደውም እስኪ መንጃ ፈቃድ ብሎ አንድ የወንጀል መከላከል አባል ቢጠይቃቸው አንተ ትራፊክ ነህ እንደ ልምድ ነው የምሰጥህ የሚል አይነት ይህ ትክክል አይደለም። ስለዚህ ትራፊክ ፖሊሱም ወንጀል መከላከል አባሉም ሁለቱንም ስራ በእኩል ደረጃ የመስራት መብት እንዳላቸው ወይንም ኃላፊነት እንዳለባቸው ህብረተሰቡ መገንዘብ መቻል አለበት ከሁሉም በላይ ግን ያው ቅድም የገለጽኩልህ ወንጀል ፈጻሚዎቹ እንዲያዙ ዋናው ሚና የተጫወተው ህብረተሰቡን ጭምር ስለሆነ፣ አዎ ትራፊክ ፖሊሱም ሊደነቅ ይገባዋል። በሆነ አዎ እናመሰግነው። አዎ ትራፊክ ፖሊስ አባሉም ምንም እንኳን ሀላፊነቱ ቢሆንም ስራው ቢሆንም የሰራው ስራ እውቅና የሚሰጠው ነው። ተቋማችንም እውቅና ይሰጠዋል። ተቋማችንም ያመሰግነዋል። እንግዲህ አጠቃላይ ያለው ነገር ይሄ ነው። እንግዲህ አደራ የምንላችሁ እንደዚህ አይነት ዋጋ የሚከፍሉ ዋጋ የተከፈለለትን ፋቲክ ዩኒፎርም ስርዓት በሌለው መንገድ የማይለብሱ የሚደበላልቁ፣ የሚቀላቅሉ ይህን ይህን ነው እንግዲህ ከህብረተሰቡ ህጋዊ ሰውነት በግልጽ ይለይ ነው የኛ መልእክት። በጣም ትክክለኛ መልእክት ነው፣ እኛ የምንቀበላለን። በጣም እናመሰግናለን። ኮማንደር ማርቆስ ታደሰ ከእኛ ጋር ስለነበረት ቆይታ በጣም በጣም አድርገን እናመሰግናለን። እኔም አመሰግናለሁ። እንግዲህ እንግዲህ መነሻው እንግዲህ አቃቂ አቃቂ ቃሊቲ አይጀርምህም ከሚባል አካባቢ ስንት ኪሎ ሜትር መገመት እንችላለን? ወደ ሰላሳ ኪሎ ሜትር መጡት። አቃቂ ቃሊቲ ጃክሮስ ማለት ወደ በጣም ሩቅ ነው። መብራት ኃይልን አልፈው ምናምን ማለት ነው። መነሻቸው የአባሳሚል ከተባለበት ቦታ ከሆነ እንግዲህ አየህ አሁን ግልጽ አድርገውታል ኮማንደር አዎ አዎ እንዲህ አይነት የህግ ሽፋንን በህግ ስም በህግ ተመሳስለው እንዲህ አይነት ወንጀል የሚፈጽሙ ግለሰቦች አሉ ግን ደግሞ ያው ህጋዊ ሰው ላይ ይጥላቸዋል የትራፊኩ ሊመሰገን ይገባል በእውነቱ